ሰላም ሰላም፣ ጤና ይስጥልኝ። የዩትብ ቻናል ተከታታዮቼ እንደምን አላችሁ? በዛሬው ዕለት ደግሞ ከተለያዩ ስዕሎች ማለት ነው ምን እንማራለን በሚል ርዕሶች ጠቃሚ ምክሮች ይዤላችሁ መጥቻለሁኝ። እንግዲህ እናንተ ደግሞ ከተመለከታችሁ በኋላ የራሳችሁን የግል አስተያየት በኮሜንት ሴክሽን ማስቀመጥ ትችላላችሁ። ለዩቲዩብ ቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ ይጠበቅባችኋል። ለቻናሉ እድገት የእናንተ ተሳትፎ ይጠይቃል። ለማለት ያክል ነው። እንግዲህ ወደ ጠቃሚ ምክሮች ስንገባ በመጀመሪያ ደረጃ ላይ የምናገኘው ማለት ነው የምክርን አስፈላጊነት በተለይ ደግሞ ከዚች በእጅ ከተያዘችው ወፍ ማለት ነው እንረዳለን እንግዲህ አንዲት በህብር ያሸበረቀችው ወፍ ማለት ነው አንድ ሰው በእጁ ይዝ እና ለመግደል ሙከራ በሚያደርግበት ጊዜ አትግደለኝ ብላ ወፏ ማለት ነው ሰውየውን ትጠይቀዋለች በጠየቀችው ጊዜ ምንድን ነው ማትገለኝ ከሆነ በጣም ሶስት ታላላቅ የሆኑ ምክሮች አሉኝ እነሱን ነግር አለው ትለዋለች። ሰውየውም ለመስማት ከመጓጓቱ የተነሳ እንግዲህ ይጠይቃታል። እሺ አልገልሽም፣ ንገሪኝ በሚል ማለት ነው። እንግዲህ ሶስቱ ምክሮች ምንድናቸው? አንደኛ አለችው ወፏ ለሰውየው ማለት ነው፣ በእጅ ያለን አትልቀቅ፣ በእጅ ያስከውን አትልቀቅ የሚል የመጀመሪያ ምክር ትሰጠዋለች። ሁለተኛው ምክር ደግሞ ባለፈ ነገር አትጸጸት የሚል ምክር ትሰጠዋለች ማለት ነው። ሶስተኛውና የመጨረሻው ታላቅ ምክር ደግሞ ከለቀከኝ በኋላ ማለት ነው እነግርሃለሁ አለችው። እንግዲህ የሶስተኛውን ታላቅ የሆነውን ምክር ለመስማት በመጓጓት ማለት ነው። ሰውየው ወፏን ያችን በእጁ የያዘችውን ወፍ የተያዘችውን ወፍ ይለቃታል ማለት ነው። ወፏን በራ ዛፍ ላይ ካረፈች በኋላ ምንድ ነው ሰውየው ይጠይቃታል። ሶስተኛውን ምክር ንገርኝ ብሎ በጠየቃት ጊዜ እስኪ ከመጀመሪያው ጀምረ የነገርኩን ሶስቱ ማነው ሁለቱን ምክር ንገረኝ ብላ ትጠይቀዋለች። ስለዚህ ባለችው ጊዜ ሰውየውም የተነገረውን የመጀመሪያው ምክር በእጅ ያለውን አትልቀቅ ብለሽኛል፣ አንደኛው ይሄ። ሁለተኛው ደግሞ ባለፈ ነገር አትጸጸት ነው ያልሽው ብሎ ለወፏ ምላሽ ይነግራል። ከዛም እንግዳውስ ሶስተኛው ምክሬ በእጅህ ያለውን አትልቀቅ ብዬ ስላልኩህ እና ስለለቀቀኝ በሆዴ ውስጥ ለልጅ ልጆች ለትውልድ የሚጠቅም ወርቅ ነበር እና ያድል አምልጦሃል። እናም በመጨረሻ ምንድነው ባለፈ ነገር አትጸጸት የሚል ምላሽ ትሰጠዋለች። በዚህም ምክንያት ሰውየው በጣም ይናደዳል ማለት ነው። ከዚህ የምንማረው ምንድነው? የምክርን አስፈላጊነት ነው እና ስለዚህ በዙሪያችን ማለት ነው ሊያስተምሩን ህይወትን ባህሪን ሊቀርጹ የሚችሉ በርካታ ነገሮች ሊኖሩ ይችላሉ እና ምክርን የምክርን አስፈላጊነት በተገቢ መንገድ ያስረዳል። እና ምክር እንግዲህ አስፈላጊ ነው በየትኛውም የህይወት ጉዞ ማለት ነው፣ በቤት በመስሪያ ቤት፣ በየትኛውም በሶሻል በማህበራዊ ህይወት ቢሆን እጅግ በጣም አስፈላጊ መሆኑን ያስረዳናል ማለት ነው። ሁለተኛው ምንድነው? የልማድን ኃይል ነው የሚያመለክተው። እዚህ ጋ የልማድ ኃይል ስንል እንግዲህ ዝሆኑ ትልቅ ዝሆን ነው፣ በትንሽ ገመድ እና ችካል ታስረዋል። እንግዲህ አንድ እንግዳ የሆነ ሰው ማለት ነው ወደዚህ ወደ ታስረው ዝሆን ይቀርብና ገመዱን አይቶ የታስረበትንም ችካል አይቶ የዝሆኑንም ግዝፈት ተመልክቶ ማለት ነው ዝሆኑ ገመዱን ለምን አልበጠሰውም የሚል አመለካከት ቢኖረው እና ዝሆኑ ሲያሰለጥነ የነበረውን ሰውዬ በቅርበት ለመጠየቅ ይሞክራል። ሲጠይቅ ምንድ ነው ያለው፣ ለምንድ ነው ይህንን ይሄ ዝሆን እስካሁን ድረስ ማለት በትንሽ ገመድ ታስሮ ያልበጠሰው ምን ብታደርግለት ነው ብሎ ይጠይቀዋል። ይህንን ጥያቄ አሰልጣኙ ሲመልስለት ምንድን ነው ያለው ከልጅነቱ ጀምሬ ማለት የታሰረው በዚሁ ገመድ ነበር እና በአእምሮ ውስጥ ከልጅነቱ ጀምሮ ያደገ ስለሆነ ይሄን አመለካከት እስካሁን ድረስ እስረኛ ሆኖ ቆይቷል የሚል ምላሽ ይሰጠዋል ማለት ነው እንግዲህ የሰው ልጅ ከዚህ ምን ይማራል ብለን ስናነሳ አንዳንዴ ማለት በህይወታችን ውስጥ ጠፍንገው የያዙን አመለካከቶች፣ ባህል፣ እሴት፣ ሌላም ሌላም ነገር ሊኖሩ ይችላል እና ከነዛ ነገሮች ላለመላቀቅ የምናደርገው ሙከራ ማለት ወደፊት ያለውን ጉዟችንን ሊይዝ ይችላል እና እያንዳንዱ በህይወታችን ውስጥ ጠፍንገው ከያዙን ገመዶች ነፃ ያለመውጣታችን ዋናው ምክንያት አካላዊ ከመሆን ይልቅ አእምሯዊ እንደሆነ ያስረዳል ያስገነዝባል፣ ማለት ነው። ሌላኛው የሚያስረዳው ምንድን ነው? አይዲያ ዊዛውት አክሽን ኢዝ ነሲንግ ይላል። እንግዲህ ሁለት ሰዎች የውሃ ሙላት ባጋጠማቸው ጊዜ አይዲያ አይዲያ አይዲያ የሚል ሀሳብ አላቸው። ዝናቡን ለመከላከል እንግዲህ ጃንጥላ ይዘዋል። ነገር ግን ለየትኛውም አይዲያ ማለት ነው አክሽን ያስፈልጋል። አክሽን ማለት ሀሳብ ወደ ተግባር የማይቀየር ከሆነ ሀሳብ በራሱ ሊያሰጥም ይችላል። እና የምንረዳው ከዚህ ምንድነው? አይዲያ ወደ ተግባር የቀየረ እና በውሃው ላይ የተንሳፈ የሚሄድን ሰው ጀልባ ሰርቶ የሚጓዝን ሰው ያሳየናል፣ ያመለክተናል ማለት ነው። ሌላኛው እነዚህን ሁለት ምስሎች በምንመለከትበት ጊዜ ደግሞ የላይኛው ምስል ምንድን ነው የሚያሳየው? ከፊት ለፊት ማለት አንዲትን ላም በገመድ እየጎተተ ከኋላ ደግሞ ሰውየው እየገፋ እንድትሄድ በግድ ያስገድዳል። ስለዚህ ላሟ በሚገፋትም በሚጎትታትም ሰው ፈቃደኛ አለመሆኗን ታረጋግጣለች ማለት ነው። ነገር ግን ጥበበኛ የሆነው ሰው ደግሞ ላሚቱ ላይ ሆኖ ሳር ከፊት ለፊቷ እያሳየ ሳሩን እያየች ተከትላ ስትሄድ ነው። ይህንን በጥበብ ለመጠቀም መሞከር እጅግ በጣም አስፈላጊ እንደሆነ ያስረዳል ማለት ነው። ሌላኛው ዌን ቱ ኤሌፋንት ፋይት ኢዝ ዘ ግራስ ዛት ሰፈርስ ይላል። ይህ የሚያስረዳው ምንድነው? ሁለት ዝሆኖች በታገሉ ጊዜ የሚጎዳው ሳሩ ነው የሚል ነው። የአፍሪካውያን ፕሮቨርብ ነው ይህ አባባል ነው። ይህንን ለህይወታችን የሚያሳየው ምንድነው? ሰዎች የሆነ ግጭት በተፈጠረ ጊዜ ምናልባት ታላላቅ የሆኑ የማይገኙ መሪዎች ሊኖሩ ይችላሉ እና እነዛ በሌሉበት ግጭት ሲኖር ፋይት በሚኖርበት ሰዓት የሚጎዳው ማን ነው? ማህበረሰብ ይጎዳል። ሴቶች፣ ወጣቶች፣ ወንዶች ጉዳት ሊያጋጥማቸው ይችላል የሚል ትምህርትን ያስረዳል ማለት ነው። ይህኛው ደግሞ የሚያሳየው ኢማጂን ዋት ዊ ካን አኮምፕሊሽ ኢፍ ዊ ወርክ ቱጌር ይላል። ሁለት እንስሳቶች በገመድ ታስረው ማለት ነው። ከፊት ለፊታቸው ሳር ተቀምጦ ሳሩን ለመብላት ይታገላሉ እና ሁለቱም ሳይደርሱበት ይቀራሉ እየተጓተቱ ማለት ነው። መጨረሻ ላይ ሳሩን የቀረበላቸው ግን መመገብ ስላልቻሉ፣ ለምንድን ነው የሆነው ብለው በተመካከሩ ጊዜ ምክንያቱም ሁለታቸውም ታስረዋል ሁለታቸውም እየተጓተቱ በመሆኑ ይረዳሉ ማለት ነው። ስለዚህ ተመካከሩ፣ ለምን የአንድኛችንን በልተን ደግሞ በኋላ የሌላኛው መብላት እንችላለን፣ የሚል ምክር ከወሰዱ በኋላ ከዚያ በኋላ ልክ ከስዕሉ እንደምንረዳው ተስማምተው ተግባብተው ተመግበዋል ማለት ነው። ኢማጂን ዋት ዊ ካን አኮምፕሊሽ ኢፍ ዊ ወርክ ቱጌዘር የሚለው ምንድነው፣ ሁላችንም ለየብቻችን ማለት ነው የምንማረው ከዚህ ለየብቻችን የምንጓዝ ከሆነ ሊገጥመን የሚችል ችግር ምንድን ነው? የምንፈልገው ቦታ ላይ ለአንደርስ እንችላለን፣ የምንፈልገውንም ላናገኝ እንችላለን። ስለዚህ ምክክር አስፈላጊ እንደሆነ ያስረዳናል ማለት ነው። የኛው ፒክቸር የሚያሳየው ስለ ግዝ የወፍ ዝርያ ነው። ቢፎርሜሽን ሰርተው የአየር ግፊት እንዴት ተቋቁመው እንደሚጓዙ ያሳያል። እና ይህንን በቪዲዮ ስለሰራሁላችሁ ቪዲዮን መመልከት ትችላላችሁ ማለት ነው። የኛው ምስል ደግሞ በንስር አሞራ ጀርባ ላይ ሁልጊዜ ቁራ ይገኛልና ቁራ ንስር አሞራ ጀርባ ላይ የሚገኘው አንገቱ ላይ በመንከስ ያስቸግረዋል፣ እና በሚያስቸግርበት ጊዜ እንግዲህ ንስር ከፍ ብሎ መብረር የሚችል ነውና ከፍታን ይዞ ለመብረር ወደ ላይ ወደ ሰማይ ይወጣል። በዚያን ሰዓት ቁራ ያው ማለት እሱም መብረር የሚችልበት የከባቢ አየር ስላለው ከዛ ሊሚት በወጣ ጊዜ የአየር ግፊቱን እና የኦክሲጅን እጥረት ያጋጥመዋል እና ልክ ቁራው መጨረሻ ንስሩ ከፍታ ላይ በሚደርስበት ጊዜ ይራገፍና ይወድቃል ማለት ነው። ንስሩ ካጋጥመው ችግር በዚህ መንገድ ይላቅቃል። ስለዚህ ሁሉ ጊዜ ከፍ ብሎ መብረርና ማሰብ ለሰው ልጆች ከሚገጥማቸው ተግዳሮቶች ለመዳን እና ለመውጣት ያስችላቸዋልና ይህ ስዕል በዚህ አይነት መንገድ ያስተምረናል ማለት ነው። ሌላው እዚህ ጋር የምናየው ምንድነው? እንቁላልና ጫጩቷ ነው። እንቁላል ከውጭ ከተሰበረ ሕይወት ያበቃል፣ ከውስጥ ከተሰበረ ግን ሕይወት ይጀምራል የሚል ነው። ይሄ ዘላቂነት ያለው ስር ነቀል ለውጥ የሚኖረው ከውስጥ ሲጀምር ነው የሚል ምልከታ ነው ያለው። እንግዲህ አብርሃም ሊንከን የተባለው አሜሪካዊ አንድ ወቅት ፕሬዚዳንት ማርቲን ሉተር ኪንግ ማለት ነው። አብርሃም ሊንከን ሳይሆን ማርቲን ሉተር ኪንግ መብረር ካልቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ዳ አንዳንዴም ቢሆን ወደፊት መጓዝን ቀጥል የሚል እስፒች ወይም ንግግር አለው እና ይሄ ብዙም ጊዜ በዓለም ደረጃ በመሪዎች ዘንድ ሁሉ ይነገራል። የታወቀ ንግግር ነው፣ አስተማሪ ነው የሚል እምነት ያለኝ በአጠቃላይ እንግዲህ ከምስሎቹ በተወሰነ መንገድ ግንዛቤ እንዳገኘን ተስፋ አደርጋለሁኝ። ስላዳመጣችሁኝ እጅግ አድርጌ